እሺ ሰላም ቤተሰቦች እንዴት አላቸው? በያላቸው በሰላማቸው ይብዛልኝ። በዛሬ ሁለት ጀላቸው የቀረፉ ቪዲዮ የእንግሊዘኛ ሴንቴንስ አጭር ናቸው። እነዚህ አጠራ ጠራ ያሉ አረፍተ ነገሮች እንግሊዘኛ ና በአማረኛ ጥያቄው አረፍተ ነገር እንዲሁም ደግሞ ኩዌሽን ኤንድ አንሰር ነው። ከዚህ ጋር ያስቀመጥኩላችሁ እናንተ የምትለማመዱባቸው ይሆናል። እነዚህ ግሪቲንግ ፍሬዝ የሚባሉ ናቸው ግሪቲንግ ሴንተንስ ወይም ደግሞ የሰላምታ አረፍተ ነገር እንዴት ሰላም እንደምንበባል በዚሁ መልኩ በተወሰነ ያክል ይዤላችሁ ቀርብ ያለው እጅግ በጣም አጭር ነች እናንተ ግን ብዙ ነገር ታገኙባታላችሁ ወይም ታውቁባታላችሁ በማለት ይችንን ቪዲዮ አዘጋጅቼ ይዤላችሁ መጥቻለሁ እንግዲህ በዚህ ቻናል የምትከታተሉ በሀገር ውስጥም በሀገር ውጭም ያላችሁ ውድ ተመልካቾቼ ይህንን ትምህርት በደንብ በመከታተል እስከ መጨረሻው በማየት እንዲሁም ደግሞ ደጋግማችሁ በማየት ታውቁበታላችሁ ወይም ደግሞ ትማሩበታላችሁ በማለት ይህንን ቪዲዮ ሰርች የላችኋለሁኝ። እናንተ ቪዲዮውን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለመላው ዓለም ተደራሽ እንዲሆን እና ያልተማሩ ወይም ደግሞ ይህንን ያላወቁ ዜጎቻችን ማወቅ እንዲችሉ ለማለት ወይም ደግሞ ለማሳሰብ እፈልጋለሁኝ። ከዚህ በመቀጠል በውስጥ መስመር ገብታችሁ መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን፣ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን መማር እንደምትችሉ ለማሳሰብ እወዳለሁ። አብራችሁ ይቆዩ። እንግዲህ ከዚህ ጋር እንደምታዋቸው፣ ያው በአማርኛ አንድ ያረፍተ ነገር ሲነበብ መጀመሪያ ፊደሉ ከዛ ቃሉ ከዛ እያገጣጠምነን ነው እና ይ አረፍተ ነገር የምንመሰርት ወይም ደግሞ የምናነበው። ስለዚህ ወርዳዎችን ጭምር በደንብ እያየን እንችንን ትምህርት በደንብ አድርገን እንማማራታለን ማለት ነው። አብራችሁ ይቆዩ። እሺ እንግዲህ ከዚህ ጋር እንደምትመለከቱት ኤችኦዩ ኦ ሃው ኤ አር ኢ ዋይ ኦ ዩ ዩ ይላል ማለት ነው። ሀው አር ዩ፣ ሀው አር ዩ ሲል አንድ ሰው የኛ ሪስፖንስ ምላሻችን አይ አም ፋይን ማለት እንችላለን ማለት ነው። ኦር ዊ አር ፋይን ማለት ይቻላል። ያ ማለት ምን ማለት ነው በአማርኛ ሲተረጎም እንዴት ነህ እንዴት ነሽ እንዴት ናችሁ ማለት ነው። በአጠቃላይ ዩ የምንላት ለሲንጉላርም ለፕሮላርም ስለምትጠቀማት እንዴት ነህም ትሆናለች፣ እንዴት ነሽ፣ እንዴት ናችሁ የሚለው ትጠቅመናለች ማለት ነው። እዛስ እኔ ደህና ነኝ፣ እኛ ደህና ነን እንላለን። አይም ፋይን፣ ዊ አር ፋይን ያልነውም ማለት ነው። እሺ፣ ቀጣይ

ምን እያለው ነው ስምህ ማነው እያል ነው ስምህ ማነው እያለ ነው ስለዚህ ዘ ሪስፖንስ ኤዝ ማይ ኔም ኤዝ ዳዊት ስሜ ዳዊት ነው ይለናል ስሜ ዳዊት ነው ይለናል ይኸው ከዚ ጋር ስምህ ማን ነው አለና ስሜ ዳዊት ነው ይለናል ዳዊት ነው ስለዚህ እናንተ በዚሁ መሠረት ሌሎችም ወርዶችም ማለት ይቻላል። ሌላ ኤች ኦ ዩ ሃው ኦልድ አር ዮ ሃው ኦልድ አር ዮ እድሜህ ስንት ነው እየተባለ ነው። እድሜህ ስንት ነው አም ቲዎኒ ቲዎንቲ የርስ ኦልድ ሀያ ዓመቴ ነው እያለ ነው። ሀያ ዓመቴ ነው

ሃው መኒ ብራዘርስ ኤንድ ሲስተርስ ዱዩ ሃቭ። ሃው መኒ ብራዘርስ ን ሲስተርስ ዱ ሃቭ። ምን ያህል ወንድምና እህት አለህ እያለ ነው። ምን ያህል ወንድሞችና እህቶች አሉሁ። ስለዚህ ሪስፖንሱ አይ ሃቭ ስሪ ብራዘርስ ን ሲስተርስ፣ ሶስት ወንድምና እህቶች አሉኝ ማለት ነው። አሉኝ አይ ሃቭ ስሪ ብራዘርስ ን ሲስተርስ ይህ ማለት ሶስት ወንድምና እህት አሉኝ ማለት ነው። ስለዚህ እናንተ ይህንን ቪዲዮ መሰረት በማድረግ ሌሎችን አረፍተ ነገሮች የምትመሰርቱ እለት ከእለት የምትነጋገሯቸውን ነገሮች የምትመሰርቱ ይሆናል። ከዚህ በመቀጠል ለከበዳችሁ ደግሞ ወይም ጥያቄ ላላችሁ ኮሜንት ሴክሽን ሊያስቀምጡልኝ ኮሜንት መልሳለሁ። ኮሜንቱን አይቼ ምላሽ ሰጣችኋለሁ። በግላችሁ ደግሞ መማር ለምትፈልጉ ቪዲዮ ላይ ስልክ አስቀምጫለሁ። በኢሞ በቴሌግራም በዋትሳፕ እንዲሁም በሌሎች እናንተ በምትጠቀሙበት ሶሻል ሚዲያ አማራጭ በመደወል ትምህርታችሁን መከታተል እንደምትችሉ ለማሳሰብ እወዳለሁ። በዛሬው እለት እያቀረብኩላቸውን ቪዲዮ እስከ መጨረሻው በማየት እጅግ በጣም ደስ ብሎኛል። አመሰግናለሁ። መልካም ጊዜ